ምን እንደሚያምራት አላውቅም። ሳጸዳላት እኮ ውዬና እንደማልጸዳም ትለኛለች። ይዞረች ታይውና ኧረ፣ የእሷስ ምንድን ነው መላው? አቤት እራስ ስት ዞር ሳያት አናድደኛለች። ሳያት አና ከኢትዮጵያ ወደ አረብ ሀገር ለመንጣት ስንፈልግ ብዙ መከራና ስቃያቶችን እናያለን። አረብ ሀገር ከመጣም በኋላ ግን ደግሞ ስንት አይነት ፈተና አለ። ይህን ቪዲዮ ሁላችሁም እስከ መጨረሻው ተመልከቱት። የመዳም ቅመሞች ይጠቅማቸዋል። አ አሌይኩም፣ ወራህመቱላህ በረካቱ እና የተከበራችሁ ቤተሰቦች ሰላም እንደት ናቸው? የዛሬ ቪዲዮ ለመዳም ቅመሞች ዬ አብሶ ከኢትዮጵያ ወደ አዲስ ወደ አረብ ሀገር ለመምጣት የምትፈልጉ ገንዘባችሁን በደላላ ለምትበሉ አረባ ሀገር ሂደን ማገኘት መሸቀል አለብን። አረብ ሀገር ሄደን የፈለግነውን ገንዘብ እናገኛል እንደ ፈለግን ሆነ እንኖራል ብላችሁ ለምታስቡ ይህ ቪዲዮ ይጠቅማችኋል። አረብ ሀገር ስትመጡ ኢትዮጵያ ላይ ያልኖራችሁ ኑሮ ህይወት፣ እንደ አዲስ መኖር፣ እንደ አዲስ መፈጠር ማለት ነው። ምክንያቱም ወደ አረብ ሀገር ስንመጣ፣ መዳም ቤት ስንገባ፣ መዳም በቤቷ ውስጥ ምን እንደሚያስፈልጋት አታቅም። ነገር ግን ሰራተኛ ካመጣች ሰራተኛዋ እዛ ቤት ውስጥ ሙሉ በሙሉ ኃላፍትና የምትወስድ ሁና ነው የምትገኘው። እና ብዙዎቻችሁ አረቤ ስንመጣ አልጋ ባልጋ ሆኖ ህይወታችን ተደስቶ ምንኖር ይመስላችኋል። አይደለም። ብዙ እህቶቻችን ወደ አረብ ሀገር ሲመጡ ከጠበቁ ቤታቸውን አፍርሰው ህይወታቸውን በቃን ብለው ወደ አረብ ሀገር ሲመጡ ገንዘብ የሚታፈስና ኑሮ እንደፈለገ የሚኖር ይመስላችኋል። አሁን ላይ አብሶ አሁን አሁን ባለንበት ሰዓት ሰራተኛ ያምንም ያህል ማንቆጠር ሆነናለን። ቢያንስ አረብ ማለት የለበሰችውን ልብስ አውልቃ የት እንደምታስቀምጠው የማታቀናት ሰራተኛ ከቤቷ ስትመጣ ግን፣ መረተብና ተርቲብን ታውቃለች። ምግብን አጣጥሞ መብላት ታውቃለች። እሷ ኮ ግን የለበሰችውን ልብስ ስትሄድ ወደ ስራ ሽቶ ተቀብታ አምሮ አባት ተውባ ምናምን ነው የምትሄደው። ግን ስትመጣ ያንን ልብስ ለእሷ የት እንደጣለችው አታውቅም። አውልቃ የምጥልበትን ሰዓት ነው የምጠበቀው። እና ብዙዎቻችሁ ወደ አረብ ሀገር ስትመጡ በጣም ሁሉ ነገር የተ እነዚህ ልጆች ዛሬ ወደ ከኢትዮጵያ ተነስተው ሲመጡ በቃ ሁሉ ነገር የሚሟላላቸውና ኑሯቸውን እንዲኖሩ በቃ የተደሰተ ህይወት ሊያገኙ ገንዘብን ሊቆጥሩ ነበር የመጡት። ዛሬ ግን እንደምታዩቸው መናገር አቅቷቸው ዱዳ ሆነው የት እንዳሉ የት እንደወደቁ ሳያውቁ መውደቃቸው ብቻ በሶሻል ሚዲያ ተቦስቷለን። ወደ አረብ ሀገር ሲመጡ ግን እነሱ በቃ ኑሮን ለመኖር ህይወትን ለመኖር ነበር የመጡት። ቤተሰቦቻቸውን ለመቀየር ራሳቸውን ለመቀየር ነበረ። አንዷ ትምህርት ቤት አቋርጣን የምመጠው አንዷ ቤተሰቦቿን ጥላን የመጣችው እናት የሚጠውራት አታ ብቻዋን ሁና ነጥላት የመጣችው ልጆቿን እያስለቀሰች ነው የመጣችው። ግን አረብ ቤት ስትመጡ አረቦች ጋር ሁሉም ነገር የተምቻቸው ነገር የለም ከዛም ደግሞ ይባስ ብሎ አሁን ላይ የመዳም ቀመሞች በየቀኑ በሽተኛ እየሆኑ ነው የሚገቡት። በየቀኑ አስክሬን ወደ ኢትዮጵያ የሚላከው ማለት አላቅም። አየሩን አልችለው እያሉ ይሁን በቃ ጩኸታቸውን አልችለው እያሉ ይሁን ኃላፊትና መቀበል እያቃታቸው ይሁን፣ አሚሯቸው በቀጥታ ወደ መለወጥ ነው የሚሄደው። እና ይህ ነገር እየተከሰተ ያለው ለምንድን ነው? አረብ ሀገር ላይ ስትመጡ የፈለግሽውን ነገር አገኛለሁ ብለሽ ከሆነ አበደን የለም የፈለግሽው ነገር አታገኝም። እጅ በእጅ የለም። አረብ ቤት መተሽ ደስ ታገኛለሁ ብለሽ ከሆነ የለም። አረብ ቤት መተሽ የሰላም እንቅልፍተኛለሁ ታገኛለህ ብለሽ እንዲያው የለም። ቤታቸው ስትገቢ አንቺ ትረበሻለሽ። ባልና ሚስት በተጨቃጨቁበት ሰዓት፣ የቤት አስቤዛ ባለቀበት ሰዓት፣ ልጆች በተደባደቡበት ሰዓት፣ መዳም ጋር ሄደሽ አለቀ ብለሽ በከሰተሽ ሰዓት ራስሽ ይፈተናል። ትጠየቂያለሽ፣ ነፍስሽን ትጠይቂያለሽ። እና አረቦች በቃ ስንመጣ ሁሉ ነገር የተሞላላልን ይመስላችኋል። አይ ሞላም፣ ሞልቶ አያቅም። አረቤት እርፈት የለም። አረቤት ሰላም እንቅልፍ የለም። ግን ቢቸግር ነው እንጂ ቢቸግር ነው እንጂ አረቤት መስራት ማንም የሚፈልግ ነገር ሰው የለም። ግን ለሁለት አመት ለአንድ አመት ታግሳችሁ መስራት ብትችሉ ሰርታችሁ ወደ ሀገራችሁ መግባት፣ ሰርታችሁ ማትግቡ ከሆነ ጤናችሁን ይዛችሁ ወደ ሀገር መግባት አለዛ፣ ተበድሬ የመጣሁት አባቴ ደሀ ነው፣ እናቴ ምንም የላትም ያላትን ሽጣ ነው የመጣችሁ። ይኸው በየሜዳው ላይ ወርቀው ነው የምናገኛቸው። በየሜዳው ላይ ይኸው ሞተው ነው የምናገኛቸው። በየሜዳው ላይ ሰብ መከራ ተለጥፎ ነው የምናገኘው። ይሄ የሆነበት ዋናው ምክንያት ምንድን ነው? ሀሳብ ያበዛሉ ወይንም ደግሞ ቤታቸው ላይ እንደፈለጉ ወጥተው ገብተው እንደፈለጉ ወጥተው የሚገቡ ሰዎች እንደፈለጉ አቅርበው የሚበሉ ሰዎች አረብ ሀገር ላይ ሲመጡ በአንደኛ፣ ለቋንቋ አዲስ ናቸው፤ ሁለተኛ በረሀው በቃ አይቻቻሉትም። ግን ብዙዎቻቸው አረት ኢትዮጵያ ቁጭ ብሎ አረብ ሀገር አግድመው ሲያወት ብር የሚታፈስ ብር እንደፈለግን ፍስ አርገን የምንልክ ነው ይመስላቸው፣ እየተፈተን እየተዘቃየን፣ እየባሰን፣ እየታመምን ብዙዎች አሉ። አንዳንድ አረቦች አብሶ ወላሂ እኔ አላህ ሂዳያ ይስጣቸው እንጂ ሰራተኛ ታመው ፓናዶል እንኳን የማይሰጡ ተነሽ ስሪ፣ ተነሽ ተንቀሳቀሺ፣ ተነሽ የሚሉ ስንት ክፉ አረቦች አሉ። አሁን ላይ ደግሞ ቢዝነስ አርገውታለን አረቦች፣ አሁን ላይ አንድ አረብ ወደ ሰላሳ ከዳማ እንዳመጣ ይፈቀደለታልና፣ ሰላሳ ከዳማ አንጥቶ ያ ምን ይደረጋል በቀን በሰዓት ለሰራተኝነት ይሸጣሉ። ማለት ንስ ደዋም ይባላልን። በየ አንድ ሰዓት አንድ ቦታ ላይ የሆነ ቆሽሽሽ ያለ ቤት አጋጥሟት ያንን ፈግፍጋ አጽዴታ ህዛኛው ቤት ጨርሳ ልትወጣ ስትል ተደውሎ፣ አሁንም ሌላ ስልክ፣ አሁንም የሰዓት ስራ ይፈለጋልን። ተነስተው ይሄዳሉ፣ እዛኛው ቤት ይሄዳሉ። በየሄዱበት በየገቡበት ቤት ሲፈትጉ ነው የሚውሉት። አረቦች ብስብሶች፣ የበሰበሱ ቆሻሻቸውን አጠረጋግመው በአንድ ቀን ሰራተኛ ጠርተው ቤታቸውን ማሳጠብና ማሰዳት ይፈልጋሉ። ከዛ ላይ ደግሞ ቢዝነስ መስራት የሚፈልጉ አረቦች ሰራተኞችን ከኢትዮጵያ እያመጡ ከማንቻውም ሀገር ላይ እያመጡ ዛሬ ቢዝነስ አድርገውታል። እኔ በቅርቡ አንድ ሴትዮ ሰራተኛ አንጥታ ስድስት ሰራተኞች አመጣች። በሰዓት ነው የሚከፈላቸው እና ስድስት ሰራተኞች ያመጣቻቸው እነዛን ሰራተኞች ለሰዓት ነው ያመጣቻቸው። ምን አረገ ሴትዮቸው ደውላ፣ ወላህ የክፋቷ ክፋት ማለት ነው አንዳንድ መልካም አረቦች ስጦታ ይሰጧችኋል። አንዳንድም ብር ሆነ ሁለ ሁለት ዲናርም ሆነ ይሰጧችኋል። ላፈትሁም ሀዲያ አለች አደውላ ማለት ነው። ላፈትሁም ሸቄር ሂሳብ አለች። ከዛ ምን ትላለይ? ከሰጥ አረቦች ጋር ደውላ ሰጥታችኋችኋል አልሰጣችኋችሁም፣ የተሰጣችሁ ደብል ሂሳብ አለ ምናምን ብለ ትጠይቃለች። ከዛ ሴትዮ ምን አለች? ለሴትዮች ለሴታች ለሴትያችሁ እንዳትናገሩ ይህን የሰጠኋችሁ ለእናንተ ነው፣ ወጅ ሌላ ብዬን የሰጠኋችሁ አለቻቸው። እና አረቦች ዛሬ ሰራተኞች ላይ ለምደዋል። በቀስ በሰራተኛ መነገድ እንደ ባሪያ እየተገዙ ነው ያሉት። ባሪያ ግዛት አድርገውታለን። እና ብዙዎች አረብ ሀገር ሲመጡ በቃ ህይወት የተመቻች ህይወትን እንደፈለጉ የሚያገኙት ያ ነገር የለም ቀርቷል። በእውነት ያ ነገር የለም። በአሁኑ ሰዓት ሰውን መሸጥ ሁኗዋለን። ሰውን ሽጦ መብላት ሁኗዋለን። እና አላህ እንደ አይነት ነገር የጠበቃችሁ ሁድና የተከበራችሁ ቤተሰቦች ይህን ቪዲዮ ሁላችሁም ላይክ ሸር አድርጉልኝ። ቀን በቀን ታማሚው በስቷል፣ ቀን በቀን ስቃይተኛው በስቷል፣ ቀን በቀን ሟቹ በስቷል። ግን የነዝነ እህቶች ወንድሞች ስቃይ አላህ Subhanahu Wa Ta'ala ያስተካክልላቸው፣ እኛንም በቃ ይበለና ሀገራችንንም ሰላም ያርግልን። በቀጣይ ቪዲዮ በሌላ ርዕስ ከምንገናኝ ድረስ ሁላችሁም ይህን ቪዲዮ ላይክ ሸር አድርጉልኝ። ቤተሰብ ያላረጋችሁ ቤተሰብ አድርጉኝ። ሁለተኛ በመጨረሻ ማስተላለፍ የምንፈልገው ዩቱብ ቻናል የሚጠየከፈቱ የመድሀኒት ቅመሞችን ሁላችሁም አበረታቷቸው። ማንቻውም ሰው ሰርቶ ማግኘት እንደሚፈልገው ሰርቶ ማግኘት ይፈልጋሉና፣ ይህን ለማለት ይፈልጋለሁ።